ሰበር ዜና የዛሬው ዜና እንግዲህ ዳኒና ጽጌ እንዲሁም የጽጌ መልከ መልካሙ አዲሱ ባሏ፣ እንዲሁም ውሸታሞቹ ቀዳዶቹ አብሬሽና ሩታ፣ እንዲሁም የጠፋቸው ፍቅርዬ የኔ አበባ፣ እንዲሁም ደግሞ ብሩኬና ሃይሚ ይሆናል ማለት ነው። በመጀመሪያ ስለ ዳኒና ጽጌ እንዲሁም ስለ አዲሱ መልከ መልካሙ ባሏ ነው የማወራው ማለት ነው። በነገራችን ላይ ዳኒና ጽጌ ምንም ይስሩ ምንም በጣም ነው ደስ የምል፣ እያምርባቸዋል። በቃ ይመቹኛል። በቃ አንዴ ውጥት ያለ ምናምን አይሰሩም። ውሸት በጣም ብዝት ያለበት አይሰሩም። የሚሰሩት የሚያስተምር ዘና የሚያደርግ በቃ አይደለ፣ ሰርተው ዘና ይላሉ። አይጨናነቁ ሰውን ዋሽተው ይሄ ነገር እውነተኛ ነገር እኮ ነው ብለው ዋሽተው ሰርተው አይጨናነቁም። በቃ ይሰራሉ በቃ ዘናፈታ ይላሉ፣ ማለት ነው። አያችሁ ዳኒና ጽጌ ማለት ነው። እነዛ ደግሞ ውሸታሞቹ አብሬሽና ሩታ ቤተሰቦቻቸው ሳይቀሩ ማለት ነው፣ ቤተሰቦቻቸው ሳይቀር ያመጡና በዙሪያቸው ማለት ነው። አብሬሽና ሩታ በዙሪያቸው ማለት ነው፣ ወዳድል ግብዳ ግብዳ የሆኑ እህቶች ተብዬዎች ማለት ነው፣ ውሸታሞች አሉ በዙሪያቸው ደግሞ ቤተሰቦቻቸው እንዳለ ውሸታም ናቸው። እና የሸገሮቹ ቀበጦች ማለት ነው ዳኒና ጽጌ ምንም ነገር ይስሩ፣ በቃ ሰውን አያስቀይምም። የሆነ መጥፎ ነገር አይሰሩም። በቃ ዘና ፈተና ነው የሚሉትና የሚያስተምር ነው የሚሰሩት እና ምንም ነገር ይስሩ ያምርባቸዋል። እና በቃ የኢትዮጵያ ፌመሶች ማለት ነው። ገባችሁ አይደለ? የኢትዮጵያ ፌመሶች ናቸው ዳኒና ጽጌ ማለት ነው። ዳኒና ጽጌ ልዩ የሚያደርጋቸው ከነዚህ ከውሸታሞቹ ከቡታጅራ ውሸታሞች ማለት ነው። ዳኒና ጽጌ ቤተሰቦቻቸው የተከበሩ ናቸው። ሚዲያ ላይ ወጥተው አይዋሹም። ውሸታም ቤተሰብ የላቸውም። ዳኒና ጽጌ የተከበሩ ናቸው። ገባቸው አደለ? በዙሪያቸው ወዳድ ውሸታም እህቶች የላቸውም። በዙሪያቸው ውሸታም ወንድሞች ምናምን የላቸውም። እህቶች የላቸውም። ገባቸው አደለ? የተማሩ ናቸው። በቃ ቤተሰቦቻቸውን ከዚህ ውሸት አያስገቡም። በቃ አያስገቡም። ለራሳቸው ይመጣሉ፣ ዘናፈታ ይላሉ፣ ይሰራሉ፣ አይጨናነቁም ሰውን። እኛ እኮ የምንሰራው እውነት ነው የሩታ ታሪክ እውነት ነው፣ ይህን የታሪክ እውነት ነው ብለው አይሉም። በቃ እነሱ ይመጣሉ። ለሰው እንደዚህ ነው ምናምን አይሉም። በቃ ቪዲዮዋቸውን ይሰራሉ፣ ዘናፈታ ይላሉ፣ ሸገር ላይ ከፈለጉም ዱባይ ከፈለጉ አሜሪካ ማለት ነው። ጽጌና ዳኒ በቃ የኢትዮጵያ ፊመሶች ማለት ነው። እነዚህ ውሸታሞች ቀዳሮች ደግሞ ቤተሰቦቻቸው አይቀሩ ማብተው ሲቀደዱ ማለት ነው። በዙሪያቸው ያሉ ወዲያ ዲል እህቶቻቸው አይቀሩ መጥተው ሲዋሹ ሲበጠረቁ ማለት ነው። ያ መላጣ አባታቸው ራሱ አይቀርም መቶ ሲቀደድ በውሸት ማለት ነው። እና ዳኒና ጽጌ የተከበረው ቤተሰቦች ያሏቸው ናቸው። ገባቸው አ በቃ ይመቹኛል ማለት ነው። ቤተሰቦቻቸውን አምተው እንዲዋሹ አያደርጉም። እህቶቻቸውን አምተው እንዲዋሹ አያደርጉም። ስሬስ በቃ አያደርጉም። ገባቸው ልዩነታቸው ማለት ና እና አበጋዝ ደግሞ አበጋዝ እና ደመቁ ደግሞ ቤተሰቦቻቸው ውሸታሞች፣ በዙሪያቸው ያሉ ወዳድር ሴቶች ውሸታሞች፣ ወንዶቹ ውሸታሞች፣ እነሱ ውሸታሞች፣ ውሸቱን እውነት ነው ብለው ግግም ገገማዎች እንዴት እንደነበሩኝ ይህ እውነት በጣም ከሚያስጠሉት ማለት ነው። እና ጽግዬ የመልከ መልካም ሰው እንደው እንዲው ትዳር ከለለው ብታገዩ በቅብር በቃ እመቤት የቤት እመቤት። ሲቀጥል አብሬሽ እና ሩታ ደግሞ መሀይሞች ናቸው። መሀይሞች ስለሆኑ ደግሞ ስራቸው አንድ አይነት ነው። የመሀይም ስራው ሁልጊዜ አንድ አይነት ማለት ነው እና መሀይም ስለሆኑ ማለት ነው ሌላ ፋይሉን ያወጣችበት እንደ ደስ አይለም ግን ምን መሰላችሁ የደንና የጽጌ ቪው ከላይ ነው ማለት የእነዚህኞቹ በጎቹ በቲክቶክ ወስደው አንዘባለው ብዙ ነገር አድርገው እንኳ የአብሬሽና ሩታ ቪው ማለት ነው ሁለት መቶ ሺህ ቪው መግባት አቅቶታል ባይዘ ወይ ማለት ነው መሳቂያዎች ባይዘ ተዋርደዋል አሁን እንግሊዝኛው ደጋግም እንደደመቁ ማለት ነው። እነዚህ ደመቁና በቃ በጣም የተዋረዱ ያሉት አንደኛ በጣም ነው የተናቁት ማለት ነው። የሚሰሩት ስራ ደግሞ የሚያስንቅ በቃ የሚያስጠላ አይደለ? በጣም በቃ እንደዛ ነገር ስለሚሰሩ ማለት ነው። እየወረዳችሁ ነው። አያችሁ ጥሩ ነገር ስለማትሰሩ ወዳችሁ ለሽ እያላቸው ነው። ባይዘው ወይ ማለት ነው። እና ዳኒና ጽጌ ማለት በቃ ዘና የሚያደርገው የሚሰሩት ምናምን ነገር። በነገራችን ላይ ትናንትና አሁን ያ መልከ መልካሙ አዲሱ ባሏ ማለት ነው። አነጋገሩ ማለት በጣም ነው ደስ የሚል በቃ አዋቂ ይሆናል አደለ ደስ የሚል ሰውዬ ነው እና እሱን ራሱ ብታገባው በሰል ያለ ስለሆነ ከእሷን በእድሜ ስለሚመርጣት ትዳር ከሌለው ልጆች ምናምን ከሌለው ማለት ነው ብታገባው በጣም በቃ ደስ ይላል። ገባቸው እንደዚህ አይነት ወንድ በቃ ለትዳር ይሆናል ማለት ነው። ወንዳ በጋዝ ውሸታም ሞጠጤ ማለት ነው። ዳንሻም ደስ ይላል። ባይዛ ወደ ሴት ልጅ ክብር አለው ያው እንስራ ብለው ነው እንጂ ማለት ነው። ደስ ይላል። እና ታቶ በነገራችሁ ላይ ስለ ታቶ ተናግሬ ነው እንዳሁን ታቶ በሁሉም ሃይማኖት ሀራም ነው። አሁን ዳኒ የእሱን ስም ወይም የእሱን ፎቶ ቢሆን የተነቀሰችው ፅግሻ በነገራችን ፎርጅር ነው፣ ትክክለኛ ንቅሳት አይደለም። ዳኒ ራሱ የጂጂሊን የዛች ወንድ አንድ ማለት ነው የእሷን ተነቅሶታል ግን ውሸት ነው። ያኔ ትክክለኛ ታቶ አደለ የተነቀሱት ማለት የሚጠፋ ይሆናል አይደል? ለቪዲዮ ከዛ ይጠፋል ማለት እና የእሱም ቢሆን የተነቀሰችው ማለት ነው። ቂጡን እየመታ ነበር የሚዘለው ዳኒሻ። ይሄኛው ግን በሰል ያለ ስለሆነ አሳብ ያን ያለ አደለ ስለሚያስብ በቃ የተናገራቸው ነገሮች በጣም ነው ደስ የሚሉት። እና አንደኛ በእምነት በማንኛውም እምነት ታቶ ምና የሚባል ነገር ሀራም ነው አሉ እነ ብሩኬ እናታቸውን እንደዛ ምና ላም ከመሰግናትን ተንከባከባት፣ ጥሩ ልጅ አውቃለው። ሌላው ሌሎቹ ማለት ነው የምትወዱትን ሰው መነቀስ ሳይሆን ተንከባከቡት፣ ጥሩ ነገር በቃ ያን አድርጉለት እንጂ መነቀስ ይሄ ፍቅርን አይገልጽም ማለት ነው። ይሄ አውሮፓዎች ምናምን እነዚህ እምነት የሌላቸው ሰዎች ምናምን የሚያደርጉት ነው። እኛ ደግሞ ኢትዮጵያኖች እምነት አለን፣ ሙስሊሞች ነን፣ ክርስቲያኖች በቃ ያኔ እምነታችን እንትን ነው። ያን እኛ እንሻላለን ከአውሮፓዎች ከምናምን። ገባችሁ አርላ እና

ጽፌላት ነበር ይኔ አበባ አልመለሰችልኝም። በነገራችን ላይ ቁጥሯን ብዙ ሰው ይዞታል፣ ገባችኋል አለ ብዙ ሰው ስለያዘው ያን ለዛ መሰለኝ እንትን የምትለው ብዙ ሰው ስለያዘው ቁጥሯን፣ ያን ለዛም ለዛም ለዛ መመለስ አትችልም። እና ያው ጽፌላት ነበረ አልመለሰችም ማለት ነው። እንደዛ ነገር እንግዲህ በሰላሟ ይሆናል ማለት ነው። ወይ ቀጥታ ደውላታለሁ ዛሬ ማለት ነው። ጀዋሌ ብር ስላለው ቀጥታ ደውላታለሁ ማለት ነው። እንዲሁም ትላንት ነበር ትላንት ነው ስለሆነ የጠየቅኳት አልመልስ ስትል፣ ትላንትና ማለት አልገባችም። ቴሌግራም ላይ ማለት ነው እኔ ስጽፍላት አልገባችም። ዛሬ ደግሞ አላየሁም ማለት ነው። አልመጣልኝም መሴጅ ግን ገብታ ይሆን አልገባ፣ አላየሁም። እና ቀጥታ እደውላታለሁ ትናንትና፣ እደውላታለሁ ብዬ ስራ ነበርኩኝና እንትን አልኩት ማለት ነው። አሁን እኔ ቪዲዮ ከሰራ በኋላ እደውላታለሁ ቀጥታ፣ ብር ስላለሁ ስልኬ ማለት ነው። ከዛ በኮሚኒቲ ሼር አረግላችኋለሁ ማለት ነው እና ጠፋች። ፍቅርዬ ይህን አበባ ማለት ጠፋች እና ማለት ነው። እናና እናና እና በገዝ ማለት ነው። ዋናው ነገር አብሬሽ ና ሩታ በጣም ግብዳ ግብዳ የሆኑ ውሸት አምቶች አሏቸው እንደሚያመጡት ማለት ነው። ቤተሰቦቻቸውን መጥተው ይዋሻሉ። እውነታው ነው። በጣም እኮ ነው የሚደብረው። ኝክ አዎ። በተለይ አበጋዛ አባት መቶ መጥቶ ይዋሻል። በቃ ምንድን ነው ጸጉሩን መልጦ፣ ዛማዶ እዛ ማዶ ሄዶ መቶ ይዋሻል። ውሸታም እና አብሬሽና ሩታ ውሸታም ቤተሰቦች ናቸው ያሏቸው በቃ በዙሪያቸው ማለት ነው። ለምለምን አይመለከትም። በነገራችን ላይ አሁን የለምለም ወንድም አለ ኤፍሬም። በቃ ጥሩ ልጅ ነው፣ ነቴን ነው የምላችሁ ማለት ነው። ብዙ ቢሰራም ድራማ፣ ልክ እንደነዚህ የለቀቀ አይደለም። በእነዚህ እኮ የለቀቁ ናቸው፣ አብሬሽና ሩታ ምናምን፣ በዙሪያቸው ቤተሰቦች። ፋይል ፋይል ወጣበት። ይህ ክንደት እንደምታስጠሉ! እኔማ እናንተን ማላይበት የት ብሄር ማለት ነው። ካልወደድሻቸው አትስሪ ልትሉኝ ትችላለች። ልክ ልካቸው ነው ነገራቸው። እንዲ መሳቂያዎች ማለት ነው። ሲጀመር ምን ሊታይልኝ ነው? እኔ በእነሱ የምሰራው፣ ግን እኔ እንዲታይልኝ ብዬ ሳይሆን የምሰራው፣ በቃ ላለለ እውነታውን መናገር ደስ ሲለኝ እኔ በነገራቸው ላይ ዩቱብን ልዝናናበት ነው። ዩቱብ ቻናል ማለት ይህን የምዝናናበት እንጂ እንደነ አብረሽ እየዋሸሁ እየቀዘንኩኝ ዶላር የምለቅምበት አይደለም። ገባቸው? አ በቃ እዝናናበታለሁ፣ ሀሳብ እሰጥበታለሁ። ይህ ነው ማለት ምክንያቱም ወርደ ሞዛለኝ ገባቸው? አ ወደ ስንት ማለት ወደ ልንገራቸው እን እንደናንተ የእጃዛ ቤት ቅምጣ አደለውም የእጃዛ ቤት ሾረፋ ለቀም አደለውም ባይዘወይ ማለት ነው። እና አንዳንዶች እየመጣችሁ ደግሞ አንዳንድ ነጃሳዎች እየመጣችሁ የምትሳደቧላችሁ ማለት ነው። ቤቴ የምትሰራላች ጀምር የእናንተ የእኔ ቤት እኮ የጀግኖች በቃ የጀግኖች ቤት ነው። ገባችሁ? እንደእናንተ ማይአንትን አይልበት የምትሰራላችሁ እዚ፣ የመጣችሁ የምትልከሰከሱ የምትሳደቡ ማለት ነው። ምን ሆናቸኋል? የእኔ ቤተሰቦች እኮ ስማርት ናቸው፣ አዋቂ ናቸው። ምን ማድረግ እንዳለባቸው የሚያውቁ ናቸው። እንደናንተ ውሸታሞ ጅሎች በጎች አይደሉም ማለት ነው እና እኔ እኔ መሳደብ ሞራል የላችሁም። ገባችሁ አደለ ለራሴ ፍቅርዬ እየናፍቃኛለች ማለት ነው እንዳላጥረገርጋችሁ ማለት ነው እና ሀይሚሻዬ እና ዳኒም እንግዲህ ማነሱም ሀይሚሻዬ እና ብሩክ እነሱም እንግዲህ ያው እንግዲህ ነጭ ነጩን ካለ ድራማ ነው የሚሰሩት፣ ድራማ ነው የሚሰሩት እንግዲህ እየሰሩ ነው፣ እየሰሩ እነሱ ቢያንስ ባልና ሚስት አይደሉም። እነዚህኞቹ ዝርክርኮች፣ አንደኛ ተጋባን ብለው ባላት ዳርነን ብለው ትክክለኛ ፍቅረኛሞች ብለው ተግማሙ። አብሬሽ ይኝክ እናንተ የምታስተምሩ ዝሙት፣ ብልግና። ባልን አስቀምጦ ሽማጋ ሚሄድ እኝክ እንደት ነው የምትደብሩት? በፈጣሪ እና እንደዛ ነው አላችሁ። አለሁኝ፣ ወዳችኋለሁ። ላይክ ሸር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ።